ተሎ ማን የሚጽፋው? ሀይሚ አረ በቃ እኔ በራሴ ምርጫ እንዴ አለ ታምራት የታምራት ምን የሚለው የታ ያለኝ የታምራት ደስታ ሀይሚስ ምን ትዝፈን ይጻፍና ስጨርስ

አንተ ምንድን ነው? እሺ ዘፈኑ ጀምሮ የራሴ ጥፋት ነው። አልሄድም ስሞታ ማንተዳበራልኝ ጨዋታ ልጅነቷን እኬ ሰራችልኝ ፍርፍር ሰራችልኝ ፓስታ

ይጠብቀኛል ጥሩ ቀን ገና ከፊቴ። ያለፈን ታሪክ ለማሰብ ጊዜም የለኝም። አንተን መውደዱ በራሱ ፋታ አልሰጠኝም። በላቸው እስካሁን ፈርቶ ነው ያልመጣው ነው የሚለው። በላቸው አዶ ነው እንዴት እንደሆነ እኛ እስከዚያ ትፍታን በል ብለን ነው እንጂ የት የት ይሄዳል? እኛ በላቸው እስኪመጣ